ሰላም ሰላም እንዴት ናቸው? ውድ የኢትዮ ቤስት ቤተሰቦች ኢትዮ ቤስት ኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችም እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ጋር በኦንላይን በማስተማር ላይ እንገኛለን። መማር ለምትፈልጉ ልጆች እንዲሁም በልዩ ልዩ ምክንያት የመማር ዕድል ያላገኛችሁ በአገር ውስጥ ሆነ በአገር ውጭ ያላችሁ ወደ ቻናላችን ተከታታዮች ኢትዮጵያስ የኦንላይን ትምህርት ቤት የመማር ዕድላችሁን ሰፋ አድርጎ መጥቷል። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ ቴሌግራም ዋትስአፕ፣ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ኢትዮጵያስ የኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውም የትምህርት ዓይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫችሁ ኢትዮጵያስ ይሁን። ቻር ሁን ቪዲዮአችንን ላይክ፣ ሼር፣ እንድም ሰብስክራይብ በማድረግ ዘወትር የምንለቃቸው ቪዲዮዎች እንዲደርሷችሁና ቤተሰብ እንድትሆኑ ስናሳስባለን። እንግዲህ በዛሬው ዕለት ደግሞ ይጀላችሁ የቀረቡ የአማርኛ ፊደላትን በእንግሊዘኛ እንዴት ነው ማንበብና መጻፍ የምንችለው የሚለውን በዚህ አጠርና ምጥን ማለት ቪዲዮ ይጀላችሁ ቀርብ ያለው። ከጠ እስከ ጸ ያሉትን ፊደላት በዚሁ መልኩ ይጀላችሁ ቀርብ ያለው። ስለዚህ እስከ መጨረሻው ቪዲዮን እንድትከታተሉት ስል ከወዲሁ አሳስባለሁ። እሺ እዚህ ላይ እንደምንመለከተው አንደኛ ላይ የምንጠቀምባት በወር ሌተር ማለች ኢ ነች። ሁለተኛ ላይ ዩ፣ ሶስተኛ ላይ አይ፣ አራተኛ ኤ፣ አምስተኛ አይ ኢ፣ ስድስተኛ ምንም አይነት በወር ሌተር አንጠቀም፣ ሰባተኛ ላይ ኦን እንጠቀማለን ማለት ነው። እሺ ይህን በዚህ ካየን ቀጥታ ወደ እንትም እዚህ ለምሳሌ ጠ ስንል የምንጠቀመው ኮንሶናንቷ ቲ ነች፣ ቫወሏ ኤ ነች። ስለዚህ ቲኢ ብለን እንጽፍና ጠ ብለን እናነባለን። ጡ ስንል የምንጠቀማትበው ሌተር ዩናት፣ ኮንሶናንቷ አትቀየርም። ምን ጊዜም ከመጀመሪያ እስከ መጨረሻ ያሉ ኮንሶናንት ሌተሮች አይቀየሩም። ስለዚህ ቲዩ ብለን ጡ ብለን እናነባለን ማለት ነው። ሶስተኛ ላይ የምንጠቀመው አይን ነው። ስለዚህ ጢ ስንል ቲ አይ ብለን እንጽፋለን። ጢ ብለን እናነባለን ማለት ነው። አራተኛ ጣ። አራተኛ ላይ የምንጠቀመው ኤን ነው። ስለዚህ ቲ ኤ ብለን ጣ ብለን እናነባለን። አምስተኛ ላይ የምንጠቀመው አይ ኤን ነው። ጤ የሚለውም ቲ አይ ኤ ብለን እንጽፋለን፣ ጤ ብለን እናነባለን። ስድስተኛ ላይ ምንም አይነት በወል ሌተር ስለማንጠቀም ስለዚህ ቲን ብቻ እናስቀምጣለን ማለት ነው። እሺ ሰባተኛ ላይ ጦ የሚለውም ቲ ኦ ብለን እንጽፋለን፣ ጦ ብለን እናነባለን ማለት ነው። እሺ ቀጣይ ጨ ስንል ኮንሶናንቷ ሲኤች ነች። ሲኤች ተነባቢዋ ማለት ነው። ሲኤች ሲኤች ሁሉም ማይቀየሩ ጩለም ሲኤች ነው። ጪለም ሲኤች፣ ጫም ሲኤች፣ ጬ ስንልም ሲኤች፣ ጭ ስንልም ሲኤች፣ ጮ ስንል ሲኤች። የሚቀያየሩት ወይም ደግሞ አናባቢዎች ናቸው። ስለዚህ መጀመሪያ ላይ የምጠቀመው አናባቢ ኢ ነች። ስለዚህ ሲ ኤች ኤ እንላለን። ሁለተኛ ላይ ደግሞ ዩ ዩ ነው የምንጠቀም ዩ ነው የምንጠቀም። ስለዚህ ሲ ኤች ዩ ብለን እንጽፋለን፣ ጩ ብለን እናነባለን። ጪ ስንል ደግሞ ሲ ኤች አይ ብለን እንጽፋለን። ምክንያቱም ሶስተኛ ላይ የምንጠቀማት አይ ነውና አይ አይ ሲ ኤች አይ ብለን እንጽፋለን ጪ ብለን እናነባለን። እሺ አራተኛ ምን ጠቀማት ኤን ነው። ስለዚህ ሲ ኤች ኤ ብለን እንጽፋለን ጫ ብለን እናነባለን ማለት ነው። እሺ አምስተኛ አይ ኢ፣ አይ ኢ። ስለዚህ ጬ የሚለውን ሲ ኤች ሲች አይ ኢ ብለን እንጽፋለን ጬ ብለን እናነባለን። ስድስተኛ ጭ ስንል ምንም አይነት በወሎ ተራን አንጠቀም። ሲች ብለን እንጽፋለን ጭ ብለን እናነባለን። እሺ ሰባተኛ ሲች ኦ የሚለውም ሲች ኦ ብለን እንጽፋለን ጮ ብለን እናነባለን ማለት ነው። እሺ ቀጣይ ፀ ጰ ትባላለች። ፊደል ጰ ስንል ደግሞ የምጠቀማት ኮንሰላንቷ ፒ ነች። ስለዚህ በውላን ደግሞ መጀመሪያን የምጠቀማት ማናት ኢ ነች። ስለዚህ ፒ ኤ ብለን እንጽፋለን ጳ ብለን እናነባለን። ሁለተኛ የምንጠቀማት ወለተ ዩ ነች። ስለዚህ ፒ ዩ ብለን እንጽፋለን ፑ ብለን እናነባለን። ሶስተኛ ላይ የምንጠቀማት አይ አይ። ስለዚህ ፒ አይ ብለን እንጽፋለን ፒ ብለን እናነባለን ማለት ነው። እሺ አራተኛ ላይ የምንጠቀማት ኤ ነች፣ ኤ ነች። ስለዚህ ፒ ኤ ብለን እንጽፋለን ጣ ብለን እናነባለን። አምስተኛ ላይ የምንጠቀማት አይ ኤ፣ ስለዚህ አይ ኤ ከተጠቀምን ፒ አይ ኤ ብለን እንጽፋለን ፔ ብለን እናነባለን ማለት ነው። ስንል ደግሞ ምንም አይነት ቮሌተር ስለማንጠቀም ፒን ብቻ እናስቀምጥና ጠ ብለን እናነባለን። ሰባተኛ ላይ ኦ ስንል የምንጠቀማት ቦሌተር ኦ ነች፣ ስለዚህ ፒ ኦ ብለን እንጽፋለን ጥ ብለን እናነባለን ማለት ነው። ቀጣይ ፀ ፀ ፀ ስንን እንግዲህ የኮንሶናንት ሌተር ቲኤስ እንጠቀማለን። በኋላ ደግሞ ኢ ይላይ ስለዚህ ቲኤስኢ ኢ እንልና ፀ ብለን እናነባለን። ፁ ስን ቲኤስዩ ብለን ዩ እንጽፋለን ጹ ብለን እናነባለን። ሶስተኛ ላይ የምንጠቀማት አይ ስለዚህ ቲ ኤስ አይ ብለን እንጽፋለን። ፂ ብለን እናነባለን ማለት ነው። አራተኛ የምንጠቀማት ወሌተር ኤነጅ ስለዚህ ቲ ኤስ ኤ ብለን እንጽፋለን። ፃ ብለን እናነባለን። እሺ አምስተኛ ፄ ይላል ጼ ስንል ቲ ኤስ አይ ኢ ብለን እንጽፋለን ጼ ብለን እናነባለን። ስድስተኛ ስድስተኛ ላይ ምንም ነገር አንጠቀም ብለናል ቲ ኤስ ብቻ እንጽፋለን ጽ ብለን እናነባለን ማለት ነው። ሰባተኛ የምንጠቀማት ኦነች እዚህ ላይ እንደምትመለከቱት ሆነች። ስለዚህ ቲ ኤስ ኦ ብለን እንጽፋለን ጾ ብለን እናነባለን። እንግዲህ ውድ ተመልካቾቻችን በዛሬው ዕለት እጀላችሁ የቀረሁኝ ቪዲዮ ከጣ እስከ ጾ ያሉትን የአማርኛ ፊደላት በእንግሊዘኛ እንዴት ነው ማንበብና መጻፍ የምንችለው የሚለውን በዚሁ ቪዲዮ እጀላችሁ ቀረሁኝ። እንግዲህ በሌላ ቪዲዮ እስከምንገናኝ መልካም ጊዜ።